እሺ ፈለጌ፣ እንዴት አመሻችሁላችሁም? ወደ ሀሳቤ ከመግባቴ በፊት ኤርሚ ወጣ መሰለኝ፣ ባይወጣ ደስ ይለኝ ነበረ። የዛሬ ሶስት አመት ምናምን ገደማ ይመስለኛል፣ እኔና ኤርሚ በሆነ ጉዳይ ተጋጭተን ነበር እና እሱን ይቅርታ ከመጠየቂያ በፊት ወጥቶ ከሆነ በጣም ነው የሚቆጨኝ። ከወጣም ካልወጣም ግን በእናንተ ፊት እንደ አንድ ኦርቶዶክስ ወንድም መጀመሪያ እሱን ያን የተጋጨንበት ነገር ይቅርታ ማለት ፈልጋለሁ። ረስቶትም ሊሆን ይችላል። እንደዚሁ በቲክታክ ፕላትፎርም ነው አክቹዋሊ ግጭታችንም እና የእኔ ምርጥ ወንድም እንደዚህ አይነት ጀግና ወንድም መሆንህን ያኔ ራሱ እንደዛ የምናገርበት አንደበት አይኖረኝም ነበር። ኔ ሀው በጣም በጣም በእውነት በጣም ይቅርታ የኔ ጀግና ወንድም፣ በጣም ከምጎራባችሁ ወንድሞች አንዱ ስለሆንክ እና ረስቶ ሊሆን ይችላል። እሱ ላይ ላያስታውሰኝም ይችላል ያኔ እኔም ዘፋኝ በነበርኩበት ጊዜ ነው ይሄ ነገር እየተፈጠረው እና እያደመጠም ከሆነ ምንም ችግር የለውም

ነው የምወደው እያለ ነበረ እና እንደው ወይ እኔም ደስ ይለኛል፣ ሲዘምር ምናምን አይሆዋለሁ። አንዳንዴ አይኔ ማስለት ተቃ አስቀይሜ ይሆናል፣ ይቅርታ ልጠይቀው እያለ ነው። ኧረ በጣም ተቀይሜዋለሁ፣ በጣም በጣም በጣም። አይ ተነገረ ግድ የለም ይቅርታ እያለ ጭራሽ እዛ አይለኝም ብለን ተሞት ተጣልተን ነበር። ኪራይ ይሰማል። ኪራ ማይክል አስቸግሮት ነው መሰለኝ ለመግባት። ማረ ኪራ እያወራን እኮ ነው። ዝም አይሰማኝም። የማንም ድምጽ አይሰማኝም። ያንተ ብቻ ነው የተሰማኝ ፈለክ ኤርሚ እንዳለህ እኔ አስገጥሙኝ። መቼ ነው ደግሞ የተቀያየም ነው እያለ ነው። እኔ ሁለታችሁም ይሰማኛል። ያው ቅድስና ትንሽ ከፍ ያለ ስለሆነ መሰለህ ዛሬ ሶስት ዓመት እኮ ከባድ ዕቅበተ እምነት ነበረ። ትዚ ይላል ፓፓ፣ በቅበት እምነት ክሬዲት ልስጥ በዚህ አጋጣሚ፣ ለራሱ እያመቻቸ ነው ትላለ። በነገራችን ላይ እኛ ቲክታክ ከመጀመሪያችን በፊት ቲክታክን ቀጥ አድርገው ዕቅበተ እምነት ላይ በደንብ ከሚሰሩ ወንድሞች መካከል አንዱ ኤርሚ ነው እና ኤርሚን ብዙ ሰው ያኒ ያለውን ቪዲዮ እኔ እንዴት እንደሚደርሱ አላውቅም። እንዲሁም በብዛት ነው ቪዲዮች ይታዩ የነበሩት እና ኤርሚ በጣም የቀደመ ነው። ከዛ ደግሞ አቡም በጣም የቆየ ነው። ከሁሉ በፊት ደግሞ ሲወር ጋዲ ነው። ጋዲ በጣም እድሜ ጠገም ነው በጊጣ ጋዲ ገና በሰላሳ አምስት ዓመቱ እኮ ነው የጀመረው ገና በሰላሳ አምስት ዓመቱ ነው። ያኔ በጣም በዚህ አጋጣሚ ተወዳጆች፣ የመጀመሪያ ቲክታክ ላይ ቅበተ እምነት ይሰራ የነበረ ሰው ማን ነው ከተባላችሁ፣ ጥያቄ እና መልስ ውድድር ካለ ጋዲሳ ነው የሚሆነው መልሱ። ጋዲሳ በጣም የጥንት የጥንት በጣም የድሮ ነው እና የሆነ ሰዓት እውነት መንፈሳዊ ኮንተንት ተዘጋጅቶ እነጋዲ ኤርሚ እና ቡል ሊሸለሙ ይገባሉ ባይነኝ እኔ መሸለም እችል ኖሮ እኔ ራሴ እሸልማችሁ ነበረ። በእውነት ለምን አሁን አሸለማችሁ አይገባም? አታ ማማታስ ልጅ በቃ ፍታ ፍታ፣ አንተ ሰውዬ ልጁ ፊቱ ተቀየረ፣ እያየሁት እኮ ፈለገ። የመጀመሪያው ታሜ ነው ይላሉ ከታች የተቀበለው ነው ጌዳው ላይ ነበረ ትላለ። እንዴት አደራችሁ? እንዴት ዋላቸው? እንዴት እንደት ነሽ እንኳን ደህና መጣሽ። እንኳን ደህና ቆየ። ፈለገ ደራ ነው ዘማሪት ፋንቱ ወልዴ ሰላም በያት ው አንጋፋዋ ዘማሪት፣ እንዴት ነሽ? ደህና ነሽ ወይ? ሰላም ላንቺ ይሁን ፋንትዬ። ይሰማል ጠናሽ። ተመስገን ስላሴ። ደህና ነሽ? እግዚአብሔር ተመሰገነ። ሁሉ ሰላም ተመስገን። ደስ ይላል። እግዚአብሔር የተመሰገነ ይሁን። አሜሪካን ያለሽው ሀገር ቤት ነው ያለሽው? አሁን እዚህ ነኝ ያለሁት። ሁለታችንም እዚህ ነው ያለ ነው።

ግድ ነው። በአገልግሎት ዓለምን እንደምትዞር እርግጠኛ ነኝ። ኧረ ግድ ነው አፉ እንዴ! አሁን እራሱ በጣም ብዙ የነሳ ልጆች በጣም እየጠሩኝ ነው። ትንሽ አንዳንድ ሀገራትን በቀጣይ ዓመት ላይ በእርግጠኝነት ስ ያው ዞር ዞር እያልኩኝ ያለው እያለው ፋንቲም ያለችበት ስቴት፣ አንቺ ያለችበት ስቴት እመጣለሁ። ስ ጊዜ ግን ለኢትዮጵያ ግን ታስፈልጋት አለ አሁን ያልከውን ሀሳብ ይሄ መልካም ወጣት ምንም ብር ሳይከፍሉ ሶስት ሺህ ብር አራት ሺህ ብር ሳያስገቡ፣ አዎ በነፃ መልካም ወጣት ትምህርት አስተምረ ለቤተ ክርስቲያን። እስኪ እንግዲህ ምርኮ ያስፈልጋል ግድ ነው አቡዬ፣ ያው ዛሬም ከወንድሞች ጋር ገብተን እየወረን ያለ ነው የሀሳብ ትልቅ ሀሳብ፣ እግዚአብሔር ያበርታን። ሁላችሁም በዚህ አጋጣሚ ዘማሪት ፋንቱዬንም ዘማሪት አቡዬንም ሁላችሁን ፎሎ አድርጓቸው። ዶክተር ኪራ ቅድም ኔትወርክ እየተቆራረጠ ነበረ እና እንግዲህ ስለ መልካም ወጣት እያወራን ኪራ ወንድማችን እንግዲህ እንደ መልካም ወጣት ሆኖ መቶ አረ እንደው አጥፍቻ አለው ይቅርታ እያለ ይቅርታ እየጠየቀ ነው ይመስለኛል። ኤርሚና ተሙን ይመስለኛል ይቅርታ የሚጠይቀው ኪራይ ያለ አለሁኝ ፈለግዬ፣ ያው ኤርሚ እንዳልኩት ይመስለኛል ረስቶታል። ረዘም ያለ ጊዜ ስለሆነ እንኳን ረሳኸው፣ ግን ያው ስላረሳሁት ያጠፋ ሰው አይረሳውም። የፈለገ ቢሆን ያስቀየምኩት እኔ ስለነበርኩ ውስጤ የሆነ ነገር የሚለው ነገር እያለ ደስ አይልም። በአወራው ክርስትናውን ብናወራው ደስ አይልም። እሱ ከኔ ቀድሞ በጣም ብዙ ጥሩ ነገሮችን በዚህ በቲክታክ ፕላትፎርም ላይ እያደርገ የነበረ ልጅ ነው ከበፊት ጀምሮ እና በዛ ሰዓት ዲሞቲቬት ስላደረግኩት ራሱ በጣም ነው አሁን ፊል ያደረግኩት። እና ረስተከው ይሆናል ነውያም ሶሪ ብቻ። ለሁሉም እዚህ ሁሉም ሰው ፊት ይቅርታ መጠየቅ ስላለብኝ ነው። ከረንትሊ የመጣው ነገር በጣም ደስ ስለሚል ታናሽ ነህ በእድሜ በእርግጠኝነት ግን በጣም ብዙ ትልልቅ ነገሮችን ከአንተ ተምሬ ያለ በጣም ነው ማደምጥ ምከታተልህ እና በእውነት በጣም ጎበዝ ልጅ ነህ። ያው ከልደትም ከፈለግም በደንብ ነው የምትሻለኝ። መጨረሻ ላይ በቃ ግ ሁለታችሁ ቢደግመው ሁለታችሁ ነው ማስወርዳችሁ። በነገራችን ላይ እሱ እሱን ለማለት ነው። ይርምዬ ተስፋ አደርጋለሁ። ይቅርታ ይህን በሁሉም ሰው ፊት በእነ ፋንትዬ ትልልቅ እናቶች አሉ እዚህ እነ ዮሐድ እነ ዘማሪት አቦነሽ አሉ። ጋዲሳ እንኳን ቢያገኝን ሁለታችንንም ተሙ አላስቀይም ምንም አስቀይም አላቅም። ተሙን አስቀይበኛል። ዶክተር የዋድን እኮ በጣም ትንሽ እድሜ የሄደ ነው፣ እውነት ነው። እና ናይርሚዬ ቅርታ ለማለት ነው። ኔ ወንድም እዚሁ ተቀብያለሁ ካላልከኝ ላይቡና አጨናንቀዋለሁ። እሺ ወንድም እግዚአብሔር ያክብረልኝ። በምን እንደተጣላን አላውቅም። ምን እንደተነጋገርን አላውቅም። አክቹዋሊ እኔም እኔም አክቹዋሊ ከአራት ወር ከአምስት ወር ምናምን በፊት እጥብ ነበር ማድረጋቸው። ኢቨን ኮመንቱን ላይ እየፈለግኩ ማለት፣ ኔጌቲቭ ኮመንት እየፈለግኩ አይደለም፣ ሰው ተናግሮኝ ምናምን። ፎር ሹር አስቀይሜ ይሆናል ወይ ደግሞ የሆነ ኔጌቲቭ የሆነ ሀሳብ አይተህ ይሆናል። አላቅም በምን እንደሆነ ግን ይቅርታውን ተቀብያለሁ። እሺ። አክቹዋሊ ግን ትዝ አይለኝም በምን እንደተጣላን ምን እንዳልቀኝ ምናምን እ አሁን ትዝ የሚለኝ አንተን ከመጀመሮ እንደሆነ ታውቃለህ፣ መዝሙር ምናምን ስትዘምር እሱ ፖስት ሲደረግ እሱ አይቼ በዛ ነው የማውቅህ እንጂ ከዛ በፊት መጣላታችን ምናምን ትዝ አይለኝም ወንድሜ። ግን ጌታ ሁለታችንንም ይቅር ይበለን፣ ይቅርታ ባለቤት የሆነ እሱ ሁላችንንም ይቅር ይበለን። ፎሎ አርገሃል፣ እወድሃለሁ፣ አመሰግናለሁ ወንድሜ። እግዚአብሔር ያክብርልኝ። የሆነ ግን የሆነ ሰው መዘመር የለበትም ለዚህ ነገር? ፈለጊ ፋንቱ ካለ ቁጭ ብላ፣ አቦ ካለ ቁጭ ብላ። አሁን ይህንን የእርቅ ይህን የመሰለ ነገር ካለ ዝማሬ እንዴት እጋድዬ አይመስልም እኔ እንደዘምር አለ። ማን ዶክተርዬ? ዶክተር የጠራኝ እኔ ከዘመርኩ ስድስት ሺህ ሰው በአንድ ወደ አምስት መቶ ሰው ሊወርድ ይችላል። እና ሪስክ አለው ትንሽ ፋንትዬ ግን እንዲ በእውነት በጎ መዓዛ ሽቶ ይነሺ እንደው ሁለት መስመር ለእኔና ለእኔ ለእኔ ለልጅሽ ሁለት መስመር በንጂ ታፈተ

አለም ጊዜ ችግር የለባት። የስላሴ መንበር ቅዱሳን ከበውት ኪሩቤል በደመና ዙፋኑን ይዘውት፣ ድንግልን ከመሃል ሚካኤልን ከፊት

የቅዱሳን ንብረት የቅዱሳን ሀገር ሲያወድስ ይኖራል። የስላሴ ክብር ጽድቅና ርራሄ የተሞላ እግዚአብሔር ያድለን በትንሣኤ ወንድና

ተመልከቱት፣ የሰማዩን ድምቀት፣ ተመልከቱት የሰማዩን አባት። ዝማሬ መላእክትን ያሰማልን። ፋንቲዬ እጅግ በጣም እንወድሽ። በዚህ አጋጣሚ እና እንደው አንቺ አሁን ስዘምሪ እጅግ በጣም እንወደው ደግሞ ዝማሬ ሊቀ መዘምራን ይልማም ተዛለ እና ፋንቲዬ እንደ አንድ ቀን አመቻችተሽ እንደው ይልማይም እንደው ለምን አይመጣም? ደስ ይለኛል። አንተ ፕሮግራሙን አመቻችና መጥቶ በደንብ በጸጋው ዛ ላይ የሰጠው ልዩ ጸጋ አለ ቢያገለግል ደስ ይለኛል። አንተ የሚመች ቀን በዚህ ቀን ብለ ያስተካክለት ይመጣ ደስ ይለኛል። እኔም ማስ የሚፈልግ ባልንጀራ ማለት እሺ፣ እሺ። አይ እናስተካክላለን። በጣም ደስ ይላል። ፋንቲ ዝማሬ መላእክት ያሰማለን።